በአረበኛ ቋንቋ እወድሃለሁ ወይንም እወድሻለሁ ለማለት ምንድን ነው የምንለው? በፍስሓ እወድሃለሁ ለማለት ኡሂቡከ ኡሂቡከ። እወድሻለሁ ኡሂቡኪ ኡሂቡኪ። ባህረ ሰላጤ አረበኛ ወይንም በሳውዲ አረቢያ እወድሃለሁ ለማለት አሂብክ አሂብክ። እወድሻለሁ አሂቢክ አሂቢክ። በሊባኖስ አረበኛ ወይንም በሊባኖስ ሀገር፣ በፍልስጢን በሶሪያ አካባቢ እወድሃለሁ ለማለት በሂበክ በሂበክ፣ እወድሻለሁ በሂቢክ በሂቢክ። በየመን አረበኛ እወድሃለሁ ለማለት አሽቀክ አሽቀክ፣ እወድሻለሁ አሽቀች አሽቀች። የትኛው ነው እናንተ የምታውቁ? ኮሜንት ላይ ጻፉልኝ። የፕላስ ምልክቷን መንከት እንዳይረሱ።